ሰርታለች አዎ፣ አስገብተናታል። አለበዛ አለማስገባት ነው በቃ። አለበዛ ደግሞ መጀመሪያ ህጉን መንገር ነው። ሌላ ምንም አዲስ ነገር የለም። መውረድ ማውጣት እኔ መብት የለኝም። ሞድሬተር ስላለኝ ብቻ የማንንም ሰው እያወጣው የማንንም ሰው እያስገባው ማስቀመጥ የለብኝም። ዛህራን ግን ያስወጣዋት እኔ ነኝ፣ አሁንም ወደፊትም ወደኋላ። ለምን እንድጨርስላት ስለፈለግኩ ነው። አልጨረሰችም። ቆይ ዝም በይ ተብሎም መልስ መመለስ ከቻለ ዛሃራ እንጠብቃታለን እስከ ጥግ ድረስ መልስ መመለስ ካልቻለች ዛህራ ዝንበይ አንዴ ልመልስላት ተብሎ መሀል ላይ ይገባል። አለበለዚያ አለመውጣት፣ አዲስ ሰው በቃ ገስት ላይ አታውጡ። ከጀመረችም መሀል ላይ ማስቆም። እች ልጅ እኮ ኦልሬዲ ጨርሰዋለች፣ ተናግራ ያስቆማችኋት ሰዓት ራሱ ጨርሰዋለች። ምንድ ነው አጨራሰችሁም? አይባሉ ጨርሰዋለች፣ በአጠቃላይ ጨርሰዋለች፣ አስተያየቷን ጨርሳለ። ስታስቆሟት ልጅቷ ደነገጠች እንጂ ምንም የተከባከላቸው ነገር የለም ከመናገር ካጣፋው ሶሪ

ሀይሚ እኔ ማናስወጣ ስሚ እህቴ ሃይሚ ልክ ነሽ እኔ ማናስወጣ ማናስወጣ ታውቃላችሁ ምንም ምንም ችግር የለብኝም በዚህ ዙሪያ እኔ ግን የተናገርኩት ምንድነው በመሀል ገብታ ያንን ስታወራ ኦቢስን ምንድን ነው ያልኩት ስትጀምረው ለምን አላት እዚህ ቤት ብዙ ሰው ሲናገር እያስቆማቸው አይደለም ወይ ለምን ላስጨርሳት አለች ይጭራሽ ኦቢስ ትጨርስና ሀሳቧን መልስ ልስጣት እስከምትጨርስ ጠብቃ ከእዛ እኔ ምን አልኩኝ መናገር ስላቃተኝ እንዳልሽው የሦስት ማላጣ የሠላሳ ስምንት ማላጣ ኮሜንት አምጥተሽ

ሊቹ ይጋል ነው እንግዲህ አይደ እንግዲህ ሰሙቲ ሰምተሽኛል። ከሰማሽኝ እንግዲህ እኔ በመሀል የገባሁት በዝን ነው እንጂ የሌላ ጥፋት ወይንም ተቀይሚያቸው አይደለም። ይሄን በተናገርኩት ኦብስ ጌታ ተቀየመሽ ከሆነ ይቅርታ፣ እውነቴ ነው ምልሽ። እኔ ግን ይሄ ነው መልሲ። ለላምኮ አንቺ ያንቺን ጸባይኩሽ ይቅርታ እንኳን አያባብለንም። ነግሬሻለሁ እኮ እኔ ፎቶሽን እንኳምገኝ እኮ እዘቀዝቃለው እንኳን ለማውረድ ብያለሁ። እኔ ራ እኮ አንቺን ነው ዛሬ ስለማቅ ነው። ሀይሚ ግን ድምጿ፣ አነጋገሯ ገና ስገባ ልክ እንደ ቅቤ ቀለጠ። ወይ ይቅርታ የገባችበት እኮ ልጁ እኮ ጣቢያ ላይ የገባችው መጀመሪያ እኮ አልተነሳትም። አሁንም እኮ ዛራ ያልተረዳሽ ነገር አለ። እኛ ስለ ቪዲዮ ስናወራ ነበር እኮ ስለ ቪዲዮ ያወራኝ ሰላም ቲጂዬ፣ እኛ ምን እኔ ልወጣ ነው። ቆይ እኔ እወጣላታለሁ እና እንደዛ ነበረ። ሁሉንም ነገር ቅርታ የሚያባባል ም ይሁን ደግሞ የሚያጀራርሽ ነገር የለም። አረነይኔ ቲጂዬ ነይ ግቢ ዩዘእኔ ወጣለሁ። ካለዛ ይ ዛ ሰው እየተቀየመሽ እንሆ ብለሽኛ። ዛህራ እሱን እንድትመልስልኝ ነው የፈለኩትን። እኔ እኮ ሴ እሷን ስተረጉም ያው እሷ ዝምብላ ነው ተያት ማለት እኮ ይሄው ልጅ እኔ እኮ ማንም ሰው እኔ ለ አላስቀየምም አስቀየምም አልፈልግም። ለምን የተቀየመ እንደሱ ማለቱ አይደለም። የው ልጅ እንደዚህ ስታወርጂ ብዙ ሰው ይቀየምሻል። ልትልፈልጋም ሊሆን ይችላል። በደድ ቲጂ እኔ በምናገረው ንግግር እኮ የሰው ልጅ ላስቀየም ይችላል። አላስቀየምም አይባልም። የሚሰማ ሰው ነው አስቀየምሽኝም አላስቀየምሽኝም ብሎ መልስ የሚመልስልሽ ላንቺ የሚሰማይ ሰው ነው እንጂ አንቺ አይደለሽም፣ መልሱ የምትመልሽ እኔ ላስረዳሽ እኔ ላስረዳሽ ልጅቷን ያስቆምሽበት መንገድ አንችን ትክክል አይደለም። አሁንም ወደፊትም ወደኋላ ዝንበ ዝንበ ንአንች ልጅ አይባልም ነው ያልኳት። መርካቶ ነው አንቺ አሁንም አልተረዳሽም። ዝንበይ መርካቶ አንቺ ዝማትም እንደ ዝንበይ ያልኳት ማርካቶ ነው። ቀኔ መለ መርካቶ አልተናገረችም። ይኸው ኤደንም አለችታች ስትገባ ኤደን ተናግራቸዋለች። ምንድነው ልጅቷን አቋቋማችሁ እንዴት ነው የሰው ልጅ እንደዚህ አያስቆምም ብላለች። አንቺን በትክክል በጆሮ የሰምችሻለሁ። ብዛት ትጠቀሚያታለሽ ችን ቃል ዝም ዝም በቃ እን አይባልም እናቴ ይቅርታ፣ እዚህ ጋስ ላይ እንደዚህ መባል አይቻልም ብዬሽ ነበረ። ቆርጦልኛል ብዬ ቀዩ ዛሬ ዛሬ ሶሲን እንዴት አያቻት። በእናታችሁ ሶሲ የኔ ቆንጆ የተገላቢጦ ሽገራ ራሴ ያካላሉ አለባበሷ ተመችቶኛል። ወይኔ ደግሞ የለበሻትን ኮሜንቱ ግን አንቺ አይናቸው። አንዲቱ ደግሞ እንደሃለኝ ተሳስተሽ ፓንት መስሎሽ ቁምጣ መስሎሽ። እኔ ራሱ በጣም ተደምሜባት ነበር። ቁምጧ በጣም ነው ያስገረመኝ ጌታ። እቃ የሰብር አንድ ሰው እኮ እቃው እንትን ገለባ ብጣ ስታይ ነው። እኔ ያሳቀችኝ ምን ላይ እኔ እንትን ምክንያቱ የመድኃኒት እቃዋ ልትጥላት ነው ብዬ ካሁን ካሁን ስጠብቅ ቀየሮችን የሆነ ጥቁር ነገር ስትጥል በቃ እባክሽ ሂጅበት አልኳት። ኔ ራሱ እና ሰበርባት እንደ። ይሰበርባት እና ማዳኑ እኮ አንቺ ኢትዮጵያ ላይ ስንት ብር ነው? አሁን ምን ሆነ? ታሶረብ እኮ እውነት ለመናገር መርካቶ መርካቶ ርስት ነው ትላቸዋለች። እኔ ግን አይ ምን ማለት ነው? ሚሚ ዝም ትልትልና የሆነ ወሬ ሲወራ ብቅ ብላ ጠብ አድርጋ ትወጣለች። እስቲ አሁን አውሪ። መቼ ታወራለች? ትናንት በኮሜንት ሚሚ ለምን አታወራም ስትባል ነበር። እኔ ማጣብ ነው ሆነ እሄጃለሁ

እኔ እኮ መቼ ነው ደግሞ እንደዚህ ያልኩት? አንቺ ትነጂሽኛለሽ አውቃ ነው ባክሽ። እና እኔ ለዋራ ያልኩት ዛሬ ፍራንክ ነው ብዬ ትንሽ ራሴን ያሳመንኩ። ምን መሰላችሁ ልላችሁ የፈለኩት እንትኑን ይቺ ማን ነው ስሟ፣ እንደዛ ልገድ አይደል ልገድ አይደል አለን ብለው ሲያበቁ

ስቶር ላይ ስሚ ትጅዬ ስቶር ላይ የለቀቁት የዛሬው ቪዲዮ ተመችቶኛል፣ ብዬሽ የራሴ ፎቶ ነው። ምነው አስጠላሁ? እንደ አፌን በጣም ከፋ እየሳኩኝ የአንቺ ፎቶ ነው ላይ ሁሉ ነው አፌ ቁምጣው ግን ለራሷ ብቻ ያሰራችሁ ነው የምትመስለው። እኮ ካሜራማን እኮ ነው ዝም ያለው። አንተም ተልበስ። ከተመቻት እናንተ ምን ቸገራችሁ? መቷ ነው። የሸገር ልጅ እኮ ነው ኖ፣ ብዙም እንደዚህ እንትን አይሉም። ፈታ ያሉ ልጆች ናቸው። ፈታ ናቸው። ስማ ፈታ ናቸው። ግን የሸገር ልጅ ይህን ያህል ተበላቀጥ ተብሏል እንዴ? ጨልቃ ምን ታደርጊዋለሽ? ብዙ አታውሩ። ለማንኛውም ለማንኛው እስክት እንትን መቻት ፓንትም ትልበስ፣ አናቷ ላይም ፓንቷ እንዳድርገው። እኔ ምን አገባኝ ደግሞ ይ አናገርሽኝ። አንቺዬ ብዙዬ ወስድ ያተጠጠፈኛለሽ፣ በናትሽ አታናግሪኝ።